የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይ ትርሶችን እነሆ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተፎካካሪ የፖለቲካ ፓርቲ የፊት አመራሮች ጋር ሰኔ 11 ቀን 2017 ዓም የተወያዩ ሲሆን ጥሪ ከተደረገላቸው ፓርቲዎች መካከል ኦነግና ኦፌኮ እንዳልተሳተፉ ተገለጸም። በስፋት እንቃኘዋለን። በአገዋዊ ብሔረሰብ ዞን ውስጥ የብሔረሰብ ዞኑ አስተዳደር በርካታ ሙስናና ሕገወጥ ስራዎችን እየሰራ ሲሆን ከወረዳው ምክር ቤት ከፍተኛ ተቃውሞ እንደገጠመውም ተገልጿል። ይህንንም እንቃኘዋለን። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት አስቸኳይ ስብሰባ ጠራም። ይህንንም ወደ ባህር ማዶ ተጉዘን የምንቃኘው ይሆናል። ክብራትና፣ ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። መልካም ቆይታም። በአገዋዊ ብሔረሰብ ዞን ውስጥ የብሔረሰብ ዞን አስተዳደር በርካታ ሙስናና ህገወጥ ስራዎችን እየሰራ ሲሆን፣ ከወረዳው ምክር ቤት ከፍተኛ ተቃውሞ እንደገጠመውም ተገልጿል። በአገዋዊ ብሔረሰብ ዞን ውስጥ አዲሱ የብሔረሰብ ዞን አስተዳደር ከተሾመ ከአንድ ዓመት በላይ ቢሆንም በህዝቡ ላይ የፈጸማቸው ሰብአዊ፣ ዲሞክራሲያዊ፣ ኢኮኖሚያዊ፣ ፖለቲካዊ ሃይማኖታዊና እንዲሁም በርካታ ጥሰቶች ተቆጥረው የማያልቁ እንደሆኑ ተገልጸዋል። በብሔረሰብ ዞኑ ከግለሰብ እስከ ቤተሰብ እንዲረሸኑ ተደርጓል። ግለሰቦች በሚሊዮን የሚቆጠር ገንዘብ በሙስና ይከፍላሉ። አገው ነኝ ማለት ወንጀል ከሆነ ቆይቷል። ልማትና መብት መጠየቅ ያሳስራል። እንዲሁም ደግሞ ጠንካራ ጠንካራ የአገው ሚሊሻዎች እየተመረጡ ይገደላሉም ተብሏል። አገው ሚዲያም በርካታ ህገወጥ ስራዎች እየተሰሩ ከተባሉትና እስከ ወረዳው ምክር ቤት ከፍተኛ ተቃውሞ ስለገጠመው ህገወጥ ተግባር ለዛሬ ይዞላችሁ ቀርበዋል። የአገዋዊ ብሔረሰብ ዞን አስተዳደር የቀድሞውን ቱሪስት ሆቴል አሁን ላይ ደግሞ በአዊ ብሔረሰብ ዞን የባንጃ ወረዳ ንብረትና የባንጃ ወረዳ የተለያዩ ጽህፈት ቤቶች በመሆን የሚያገለግለውን የህዝብ ሀብት በግል ጥቅም ትስስር በህገ ወጥ መንገድ ከወረዳው ንብረትነት ለመንጠቅና በአዲስ አበባ ለሚኖር አንድ ባለ ሀብት በህገ ወጥ መንገድ ለመስጠት የዞኑ አስተዳዳሪ ከፍተኛ ጫና እያደረገ መሆኑ ታውቋል። ይህንንም ህገ ወጥ ተግባር በአገዋዊ ብሔረሰብ ዞን አስተዳደር የባንጃ ወረዳ ምክር ቤት አራተኛ ዙር አርባኛ መደበኛ ጉባኤ ላይ የህዝብን ንብረት በህገወጥ መንገድ ለመንጠቅ የሚደረገውን ጫና የባንጃ ወረዳ ምክር ቤት በአጽንኦት አውግዟል። በአገው አዊ ዞን ባንጃ ወረዳ ቱሪስት ሆቴልን በ1999 ዓ ም ከልማት ባንክ በጨረታ የገዛው ቦታ ሲሆን ባልተገባ መንገድ ለግለሰቦች አሳልፎ ለመስጠት የሚደረገው ጫና ሊቆም እንደሚገባ ምክር ቤቱ በአጽንኦት አሳስበዋል። የምክር ቤቱ አባላት እንደገለጹት ወረዳው ለበርካታ ዓመታት ሲጠቀምበት የነበረ ቢሆንም አሁን ላይ ደረጃውን የጠበቀ ቢሮ ለመገንባትና ቱሪስት ሆቴልን ለመሸጥ ጨረታ እንደወጣም ተገልጿል። ነገር ግን የወረዳውን የህዝብ ሀብት ህጋዊ አሰራርን በጣሰ መንገድ ለግለሰብ አሳልፎ ለመስጠት ከፍተኛ ጫና እየተደረገ ይገኛል። የምክር ቤት አባላት ቦታው ህጋዊ በሆነ መንገድ እንዲለማ ተቃውሞ የሌላቸው ሲሆን፣ ወረዳው ህጋዊ ጨረታ አውጥቶ ላልሚ ባል ሀብት ሊሸጠውና የባለቤትነት መብቱ ሊከበርለት ይገባል ሲሉም ተናግረዋል። በዚህ ተግባር ውስጥ ገብተው የህዝብን ሀብት ለግለሰብ ለመስጠት መሞከር ለወረዳውም ሆነ ለህዝቡ ትልቅ ንቀት እንዳላቸው ያሳያል ሲሉ የምክር ቤት አባላት ገልጸዋል። ስለሆነም ቱሪስት ሆቴል የባንጃ ወረዳ ንጡር ሀብትና ለቀጣይ በሚደረገው የቢሮ ግንባታ ብቸኛ የሀብት ምንጭ መሆኑንም ገልጸዋል። ንብረቱን ለመንጠቅ የሚንቀሳቀሱ አካላት ወረዳውን ቢሮ አልባ የሚያደርግና የወረዳውን የህዝብ ሀብት የሚያሳጣ ከመሆኑም በላይ ህዝቡን በእጅጉ የሚያስቆጣ ስለሆነ ከድርጊታቸው ፈጥነው ሊታረሙ እንደሚገባም በወረዳው ህዝብ ስም ጠይቀዋል። ጉዳዩን በትኩረት የሚከታተሉና የወረዳውን የባለቤትነት ጥያቄ ለሚመለከተው አካል በማስረዳት የምክር ቤቱን ድምፅ የሚያሰሙ ጠንካራ ኮሚቴዎችን መምረጥ እንደተቻለም ተገልጸዋል። ጠንካራ የሆነ ተቃውሞ የገጠመው የዞኑ አስተዳዳሪም በተከታታይነት እንዲያስረክቡ የሚሉ ደብዳቤዎችን ለወረዳው አስተዳዳሪና ቤቶች ልማት ጽፈት ቤት እየጻፈ መሆኑም ተረጋግጧል። በዚህ ጉዳይ ላይ አስተያየት እንዲሰጡ ባገው ሚዲያ የተጠየቁት አንድ የባንጃ ወረዳ የመሬት አስተዳደር ጽፈት ቤት ባልደረባ በአዊ ብሔረሰብ ዞን ውስጥ በተለይም ደግሞ በባንጃ ወረዳ በርካታ የመሬት የመሬት ዘርፋዎች በዞኑ አመራርና ትዕዛዝ ከገጠር እስከ ከተማ ግልጽ በሆነ መልኩ እየተቸበቸበ እንደሆነ አስረድተዋል። ከሰኔ 9 እስከ 12 2017 ዓ.ም ድረስ በጠቅላይ ሚኒስትር ጽሕፈት ቤት በተጠራው የውይይት ፕሮግራም ላይ የተገኙት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲዎችን ተቃዋሚ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉም ተሰምተዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሁፍም የፖለቲካ ምህዳሩን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ብለዋል። ከዚያ ጊዜ ጀምሮ ረጅም ዘመን ከኖረው ፓርቲዎችን ተቃዋሚ አድርጎ አድርጎ ከመመልከት ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢን ለመፍጠር አበክረን ሰርተናል ሲሉም ገልጸዋል። ይህ የአስተሳሰብ ሽግግር ሰላማዊ የፉክክር ባህልን ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ እንደነበርም አስታውሰዋል። በዚህ አቋም ተመርተን ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል ያሉ ሲሆን ዛሬም በሰሞኑ እያካሄዱ ናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲ ተወካዮች ጋር አካሄደናል ሲሉም ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ረቡዕ ሰኔ 11 ቀን ከተለያዩ ተፎካካሪ የፖለቲካ ፓርቲ መሪዎች ጋር መወያየታቸውንም በፌስቡክ ገጻቸው አስታውቀዋል። ነገር ግን ኦነግና ኦፌኮ በውይይቱ ላይ አለመሳተፋቸውን ለአዲስ ስታንዳርድ አረጋግጠዋል። በውይይቱ እንዲሳተፉ ጥሪ የደረሳቸው ፓርቲዎች በሙሉ አራት ተወካዮች እንዲያሳትፉ ድል ቢሰጣቸውም ኦነግና ኦፌኮ ግን ጥሪውን ውድቅ ማድረጋቸውን ገልጸዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው በውይይቱ ላይ ላለመገኘቱን ለአዲስ ስታንዳርድ አረጋግጠዋል። ፕሮፌሰር መራራ ምክንያቱን ሲገልጹም እንዲህ ያለው የማስመሰል ፖለቲካና በማይግባቡ አካላት መካከል የሚደረግ ውይይት አሁን ካለው የፖለቲካ ትርምስ ያዋጣናል ብለን አናምንም ሲሉም ገልጸዋል። የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹም ፓርቲያቸው በድርድር ከመሳተፍ መቆጠቡን ለአዲስ ስታንዳርድ ተናግረዋል። በመድረኩ ላይ ከተሳተፉ ፓርቲዎች አንዱ የሆነው ያባም ጥያቄ መጠየቅ እድል አላገኘውም። በሌሎች ፓርቲዎች የቀረቡ ጥያቄዎች መሰረታዊ አይደሉም በሚል ጠቅላይ ሚኒስትሩ ማብራሪያ ከመስጠታቸው በፊት ተወካዮቹ መድረክ መውጣታቸውን ማስታወቁ እንዶ ቸበሌ ዘግበዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም የውይይት መድረኩ የፖለቲካ ፓርቲዎች ከየመጡበት አካባቢ የሚነሱ የተለያዩ ሀሳቦችን በማዳመጥ ግባት ለመውሰድ የታለመ ነበር ብለዋል። በዚህም መሰረት በውይይቱ ላይ ለተገኙት ለኢፌድሪ ጠቅላይ ሚኒስትር አብይ አህመድ ከፖለቲካ ፓርቲ ተወካዮች ጥያቄዎችን አቅርበዋል። እድል ከተሰጣቸው የፖለቲካ ፓርቲዎች መካከል ከ50 ፐርሰንት በላይ የሚሆኑት ከትግራይ ክልል መሆናቸውን አገው ሚዲያ ያረጋገጠ ሲሆን አብዛኞቹ የተነሱት ሀሳቦችና ጥያቄዎች ደግሞ ስለ ዲሞክራሲ ምህዳር፣ ሰላምና ደህንነት እንዲሁም ደግሞ የባህር በር የሚሉ እንደነበሩ ታውቋል። በመድረኩ ላይ ያገው የፖለቲካ ፓርቲዎች የተሳተፉ ሲሆን የአገው ብሔራዊ ሸንጎ ተሳታፊዎች በአገው ህዝብ ላይ የሚፈጸመውን ሰብአዊና ዲሞክራሲያዊ ጥሰቶችን አንስተው የቅማንት አገው ህዝብን ሰቆቃ በስፋት ለኢፌድሪ ጠቅላይ ሚኒስትር አብይ አህመድ አቅርበዋልም ተብሏል። አንጋፋው ፖለቲከኛና የትግራይ ዴሞክራሲያዊ ፓርቲ ትዴፓ ሊቀመንበር እንዲሁም ከፍተኛ ተሿሚ ዶክተር አረጋዊ በርሄ የአገው ህዝብ የኢትዮጵያ መስራችና ታላቅ ባለታሪክ እንዲሁም የሁሉም አያት ሆኖ ሳለ በልጆቹ እየተጎዳ መሆኑን አብራርተዋል ተብሏል። በዛሬው ዕለት ደግሞ ከአዲስ አበባ ውጭ የጉብኝት ፕሮግራም ተይዞላቸዋልም ተብሏል። አገው ሚዲያም ጠቅላይ ሚኒስተር ጽህፈት ቤት ለሁሉም የፖለቲካ ፓርቲዎች ጥሪ ማድረጉን መዘገቡ አይዘነጋም። የጸጥታው ምክር ቤት በእስራኤል እና ኢራን ግጭት ዙሪያ ለመወያየት አስቸኳይ ስብሰባ ተሰማርተዋል። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ለዓርብ ዕለት አስቸኳይ ስብሰባ መጥራቱን ቢቢሲ ዘግቧል። ስብሰባውን በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኑን በስብሰባው እንደሚገኙም ዘገባው ጠቅሷል። የእስራኤልን ጥቃት ተከትሎ ከሳምንት በፊት በኢራን ጥያቄ አቅራቢነት የተመድ የጸጥታው ምክር ቤት በኒውዮርክ መምከሩ ይታወሳል። በስብሰባው ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰይድ ራቫኒ የጸጥታው ምክር ቤት ድርጊቱ እንዲያስቆምና እስራኤልን ተጠያቂ እንዲያደርጋት ጠይቀው እንደነበርም ዘገባው አስታውሷል። ከብራትና ከቡራና ብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን።